አሰላሙ አለይኩም ወንድምና እህቶቼ ካቢብ ኑርማጎሜዶቭ አንድ ጊዜም በታሪኩ ሽንፈትን ያላስተናገደው የኤምኤምኤ ሻምፒዮኑ እድሜ ልኩን ከተፋለማቸው ፍልሚያዎች ሁሉ በእጅጉ ከባዱን ፍልሚያ እየተፋለመ ይገኛል። በዚህ ጊዜ ግን እየተፋለመ ያለው ብቻውን ከሙሉ ዓለም ጋር ነው። ሙሉ ዓለም በእርሱ ላይ ተባብሮ በመነሳት ከሁሉም የዓለሚቷ ጥግ ሂስና ትችት እያወረደበት ይገኛል። ጥያቄው ግን ሙሉ ዓለም ተቀናቃኙ እንዲሆን ያደረገው ምን ቢያደርግ ነው የሚለው ነው። ያጠፋው ነገር አለ ወይስ ዓለም ኑርማጎሜዶቭ ባደረገው የሆነ ተግባር ከልክ ያለፈ አጽፋዊ ምላሽ እየሰጠው ነው? ካቢብ ለገጠመው ትችት ሁሉ ስር ምክንያት የሆነውን አንድ ቫይራል ክሊፕ ተመልከተን እንመለስ። ዋው

እንደሚታወቀው ቅዳሜ ዕለት ማታ የእግር ኳስ ዓለሙ በጀርመን ከትሞ ነበር። የጨዋታው ፍጻሜ በፓሪሴን ጀርሜን አምስት ለዜሮ አሸናፊነት ከተጠናቀቀ በኋላ የሲቢኤስ ስፖርት ጋዜጠኛዋ ኬት አብዶ ወይም ኬት ስኮት ከሶስት ወንዶች ጋር ማለትም ከቀድሞቹ አንጋፋ እግር ኳስ ተጫዋቾች ከሆኑት ከቴሪ ሄንሪ፣ ከጂሚ ካራ ጋር እና ከሚካ ሪቻርድስ ጋር በመሆን እንደዚሁም ከታዋቂው ዩቲበር አይሾስፒድ ጋር በመሆን በሜዳው ላይ ፕሮግራም እየሰራች ነበረ። በዚህም የጨዋታው የክብር እንግዳ የነበረው ካቢብ ኑር ማጎሜዶፍ ወደ ፕሮግራሙ ተጋብዞ ወደ ሜዳው ይገባል። በዚህም በሶስቱ ወንዶችና በአንዲት ሴት ሰላምታ ይቀርብለታል። በዚህ ቪዲዮ ክሊፕ ላይ እንደምታዩት ሁሉንም ወንዶች ከጨበጠ በኋላ ካቢብ ኑር ማጎሜዶፍ ከሴቷ የፕሮግራም አስተናባሪ ከሆነችው ከኬት ስኮት ጋር እጅ ለእጅ ላለመጨባበጥ አሻፈረኝ ይላል። የሲቢኤስ ስፖርት አስተናጋጅ የሆነችው ኬት ስኮት ለሰላምታ እጇን ለካቢብ ስትዘረጋለት ቫይራል በሆነው ክሊፕ ላይ ይታያል። ልክ ከሌሎቹ ሦስቶቹ ወንዶች ጋር ሰላምታ ከተለዋወጠ በኋላ ካቢብ ኬት የዘረጋችለትን እጅ ከመጨበጥ ፋንታ በትህትና ፈገግ ብሎ እጁን እልቡ ላይ በማድረግ በክብር ለዘረጋችለት እጅ መርሲ ይሰጣል። ይቺ የጥቂት ሰከንዶች ቪዲዮ ታዲያ ኢንተርኔቱን እንደ ሰደድ እሳት ለማቀጣጠል በቂ ነበረች። በርካቶችም ሴትን ልጅ አዋረደ፣ በዚህ ደረጃ ከፍተኛ ቦታ ላይ የምትገኝን እንስት ክብር ነካ በማለት ወረዱበት። የፒኤስጂ አስደናቂ የሻምፒዮንስ ሊግ የአምስት ለዜሮ ድል ደቂቃዎች በማይሞሉት የካቢብ ተግባር ማለትም ሴትን ልጅ አዋረዳት፣ ሰደባት በሚል ወቀሳ ጥላ ያጠላበት ሽፋኑም የቀነሰ መሰለ። ከተሰጡት አስተያየቶች ውስጥም አንዱ እንዲህ ሲል ጽፎ ነበረ ከሴቷ የቴሌቪዥን አቅራቢ ጋር ለመጨባበጥ አሻፈረኝ ካለ በኋላ ቴሪ ሄነሪ ካቢብ ኑርማጎሜዶቭን መቀበል አልነበረበትም። ይህንን ቢያደርግ ኑሮ ኃይለኛ የመልስ ምት ይሰጠው ነበረ ሲል ጽፏል። ሌላኛው ሰው ደግሞ በፈረንሳይኛ እንዲህ ሲል ጽፏል። ቴሪ ኦነሪ ሰላምታ የሰጠው ሰው በሳሙኤል ፓቲ ጭንቅላት መቆረጥ ደስተኛ የነበረ ሰው መሆኑን ግን ያውቃል። ለማታውቁት ሰው ሳሙኤል ፓቲ ማለት የነቢያችን መሐመድ ሰለላሁ ዓለይሂ ወሰለምን ካርቱን ነው በማለት ለተማሪዎቹ ካሳየ በኋላ በ2020 ላይ የተገደለ ፈረንሳዊ ነው። በዚህ ወቅት ግድያውን ተቃውሞ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ላስተላለፈው መልእክት ካቢብ በሶሻል ሚዲያ ላይ ከ1.5 ቢሊዮን በላይ የሙስሊም አማኞችን ስሜት አስቀይመሃል በሚል ጽፎ ነበር። ኤነሪ ላሳየው ባህሪ ሶሻል ሚዲያው እንደ ማዕበል የፈነደው አንዱ ምክንያት ይህም በማስታወስ መሆኑ ነው። ሌላው ደግሞ እንዲህ ሲል ጻፈ። ክብርን ለመግለጽ የተጠቀመው አይመስለኝም። መጨባበጡን እርሱትና እስከናካቴውስ እስከመፈጠሯ ችላ ብሏት የዘረጋችውን እጇን እስከመለሰችበት ቅጽበት ድረስስ መኖሯን አውቆ ሰላምስ መቻላት ሲል ጽፏል። ሌሎች ደግሞ ተግባሩን በመደገፍ እንዲህ ሲሉ ጽፈዋል። ይህ በሃይማኖታችን ውስጥ ክብርን ለመግለጽ የሚውል ተግባር እንጂ መድሎ ለማድረግ ሲባል የተደረገ አለመሆኑን እንደምትረዳ ተስፋ እናደርጋለን ሲል አንዱ ደግሞ ቆንጆ በጣም የተከበረ ተግባር ነው፣ ከካቢብ ያየነው የዚህ አይነቱን ነገር ማየት ደስታን ይሰጣል ሲል ተግባሩን ደግፎ ጽፏል። ግን ምንድን ነው በትክክል የተፈጠረው? ካቢቢ የእውነት ኬትን ሰደባት ወይስ አከበራት? ከሴት ጋር አልጨባበጥም ያለበት እውነታው ክብርን ከመንፈግ የመነጨ ሳይሆን ከጥልቅ ክብር በመነጨ ያደረገው መሆኑ ነው። ምክንያቱም አንድ አማኝ ሰው አንዲት ሴትን በማንኛውም ሰው የምትነካ እቃ አድርጎ አያያትም። ሴትን ልጅ ማህረም ባለሆነ ሰው ለመነካት በጣም የከበረች ውድ የአላህ ፍጥረት አድርገው ይመለከታሉ አማኞች። በኢስላም ውስጥ ሴት ልጅ ልክ እንደ አልማዝ እንቁ ናት። ልክ እንደ እንቁ በጥንቃቄ የምትያዝና በባዕዶች የማትነካ ናት። የሴት ልጅ ክብርም በጣም የተደበቀና በጥንቃቄ የሚያዝ ነው። ምዕራባውያንነትና ፅንፈኛ ፌሚኒዝምነት ሴቶችን ብዙ በታዩ ቁጥር፣ ብዙ በተነኩ ቁጥር፣ ብዙ በተፈለጉ ቁጥር የበለጠ ነፃ እንደሚሆኑ ያስተምራል። ነገር ግን ይህ ፈጽሞ ውሸት ነው። የተገላለጠና ሰውነቷን የሚያሳይ ልብስ የምትለብስ ሴት ትፎገራለች፣ ትነካለች፣ ለትዳር ለማያበቃ ጊዜያዊ ግንኙነት ትዳረጋለች። እናም ዋጋዋም ያለው ወንዶችን በመሳብ ችሎቷ ውስጥ እንደሆነ እንዲሰማት ትደረጋለች። ነፃ አይደለችም፣ ይህ ግን ነፃነት እንደሆነ እንድታምን ትደረጋለች። ይህ በእንዲህ እንዳለ ሂጃቧን የምትለብስ ሴት በጨዋነት ወሰን ውስጥ ትቆያለች፣ ከባለቤቷም ውጭ በሌላ ሰው አትነካም፣ ለቁም ነገር የሚበቁ ጨዋ ልጆችን ታሳድጋለች፣ ቤቷንም ትይዛለች። ግን የዚች አይነቷን ሴት ተጨቁናለች ትባላለች። አላህ ስባሐንሁ ወተዓላ በቅዱስ ቁርአን ላይ እንዲህ ይላል። ለምእመናን ንገራቸው አይኖቻቸውን ያልተፈቀደን ከማየት ይከልክሉ ብልቶቻቸውን ብልቶቻቸውንም ይጠብቁ። ይህ ለእነሱ የተሻለ ነው። አላህ በሚሰሩት ሁሉ ውስጥ አዋቂ ነው። ለምእመናትም ንገራቸው አይኖቻቸውን ይከልክሉ ብልቶቻቸውን ብልቶቻቸውንም ይጠብቁ። ጌጣቸውንም ከእርሷ ግልጽ ከሆነው በስተቀር አይግለጡ። ጉፍታዎቻቸው ኩፍታዎቻቸውንም በአንገትጌዎቻቸው ላይ ያጣፉ ይላል በሱራ አንኑር በአንቀጽ ከ30 እስከ 31። አላህ በዚህ አንቀጽ ላይ በግልጽ አይኖቻችንን መከልከልንና ብልቶቻችንን መጠበቅ የተሻለ መሆኑን ነግሮናል። ነገር ግን በዛሬ ጊዜ ያለው ሚዲያ ብልትን ከመጠበቅ ይልቅ መግለጥ የተሻለ ንጹህ ተግባር መሆኑን ለማሳየት የሚጥር ነው ብሎ ሰው እንዲያስብ የሚያደርግ ነው። ዛሬ ሴቶች ራሳቸውን እንዲያጋልጡ በሚማሩበት፣ ላይክ ለማግኘት ብለው ምስላቸውን እንዲሸጡ በሚገፋፉበት፣ ሰዎች ሲያፈጡባቸው ሲነኳቸውና ሲዷሯቸው ዋጋ ያገኙ መስሎ በሚሰማቸው ዓለም ውስጥ ነው የምንኖረው። ነገር ግን ይህ ነፃነት ምንድን ነው የሰጣቸው? በእነሱ የሚደርሰውን ጾታዊ ጥቃት ጨምሮታል። ሴቶችን ልክ ተጠቅሞ እንደሚጥል ዕቃ ወይም ምርት የሚቆጥር የቢሊዮን ዶላር ኢንዱስትሪም ፈጥሯል። የተበታተነ ቤተሰብ ድባቴ ውስጥ የገባ ወጣት ፍቅር፣ ትዳርና ንጽህና ምን ማለት እንደሆነ የማያውቅ ዜጋን ፈጥሯል። ካቢብ እጁን ከልቡ ላይ አድርጎ እጇን ለመጨበጥ አሻፈረኝ ሲል ችላ እያላት እየተቃወማት፣ አልፈልግሽም እያላት አይደለም፣ ይልቁንም እያከበራት ነበረ። ብዙ ሴቶች የዘነጉትን እርሱ ያውቃል። ይኸውም ዋጋዋ ያለው በቀላሉ ልትገኝ የምትችል በመሆኗ ላይ ሳይሆን በክብሯ ውስጥ መሆኑን ስለሚያውቅ ነበረ

ሴቶችም ዋጋቸው ያለው በመፈለጋቸው ውስጥ ሳይሆን በመከበራቸው ውስጥ እንደሆነ የሚያስቡበት ዓለም አይኖች የሚሰበሩበት ጨዋነት የሚያድግበት ቤተሰብ ቅዱስ የሚሆንበት ዓለም የዚህ አይነቱን ዓለም በምናባችሁ ሳሉ በየዕለቱ የሚደረጉ ጾታዊ ትንኮሳዎች ጾታዊ ጥቃቶች የሴት ልጆች ዝውውር በፍጥነት ይቆም ነበር የዚህ አይነቱን ዓለም ነው ኢስላም የሚያቀርበው ኬትን ሰድቧል በማለት ካቢብን የሚያጠቁት አሸንጓሊቶች በሊበራሊዝም እና በዌስተርናይዜሽን ፍጹም ጭንቅላታቸው የተሰረቀ ናቸው። ትክክሉን ስህተት፣ ስህተቱን ትክክል ብለው የሚያስቡ ናቸው። ካቢብ በድጋሚ በሪንጉም ውስጥ፣ ከሪንጉም ውጭ አሸናፊ መሆኑን አስመስክሯል። በአንድ ቀላል ገጽታ እጁን ልቡ ላይ በማድረግ ለዓለም እውነተኛ ክብር አላህን ከመታዘዝ የሚመጣ እንጂ ከህዝብ ይሁንታን ከማግኘት የሚመጣ አለመሆኑን አሳይቷል። አላህ ሱብሐነሁ ወተዓላ ይሸልመው። እኛንም አላህ ሱብሐነሁ ወተዓላ አይኖቻቸውን ከሚከለክሉ ክብራቸውን ከሚጠብቁና የትክክለኞችን ዱካ ከሚከተሉት ያድርገን። አሜን። ለዛሬ እዚህ ጋር ይበቃናል። ወንድምና አቶቼ ቪዲዮውን ከወደዳችሁት ላይክ አድርጉ። ለሌሎችም እንዲደርስ መልእክቱ ሼር አድርጉት። ሀሳባችሁን መስማት ስለምንፈልግ በኮሜንት ቦክሱ ላይ ሀሳባችሁን አጋሩን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለምትከታተሉን ሁልጊዜ እናመሰግናለን። መልካም ጊዜ። አሰላሙ ዓለይኩም ወረሕመቱላ ወበረካቱ።